የሚገርማችሁ ነገር በዚህ አጋጣሚ እንደው የልቤ ነው ለየተናገርኩ ማለት ነው። እኔ ለእግዚአብሔር ተና የሰማኝ ልንገራችሁ። መብርሃን ነው ምላችሁ። የምር የምር የምር በቃ ነገርኩት ነገሬው፣ በበነገቴው ግን መለሰል ያመልስና እኔ እግዚአብሔር ስራ ምንድን ነው? አብይት ማርያምን፣ ሃይማኖታችሁን አጥብቃችሁ የያዙ ለሰው ከመናገር ይልቅ ለእግዚአብሔር ተናገሩ፣ መልሱ ከእሱ ታገኛላችሁ። እንዲያውም መቤት የቅድስት ድንግል ማርያም ደግሞ መጨረሻው ደግሞ አንድ ቀን ደግሞ በሰፊው መጣለው ማለት ነው። በጣም ደስ ያለኝ ጓደኞችም አሉ እኔም እራሴ ሁላችሁ እንደዚህ ጠጠን እያለን ያለን እግዚአብሔር የተመሰገነ ይሁን። ከዛ ከቤተ ክርስቲያን ተመልሰን ደግሞ መጣን ማለት ነው። ከተመለስነ በኋላ ጓደኞች በዚህ በሚያምር ሁኔታ ምግብ አዘጋጅተው ጠበቁን። እውነቴን ነው የምላችሁ እናቴን ያስታወስኳት እንደ ሰብሰብ ብሎ መብላቱን እንት ማለቱን አነግራችሁ ላይ ሁለት መስሪያ ነው እውነቴን ነው የምላችሁ ሁለት መስሪያ ብዙ ነበር ነው ሁለት መስሪያውን እና የቀረብ በጣም የሚያምር ዶሮ ወጥ ተሰርቶልን፣ አይብ በስነ ስርዓት ተዘጋጅቶልን እንደዚህ ደግሞ ቅቅድ ማለው እንደምታዩት፣ ወይ እንጀራው ፈትፈት ብሎ በቃ ልክ አንዱኛ ስላከፍር ኩራሱ እንዴት እንደተስማማኝ፣ ምክንያቱም ለስለስ ያለ ነገር የሚያስፈልገው እሱን በላን። እውነቴን ነው የምላችሁ በጣም ነው ደስ የሚለው የነበረ ማለት ነው። በዚህ አጋጣሚ እኔ በጣም ነው የወደድኩት፣ እግዚአብሔር የተመሰገነ ይሁን። ጓደኞች በጣም እግዚአብሔር ይመስገን። አብረን ወተን፣ አብረን ተዝናንተን፣ አብረን ተመለስነ። ሁሉም ነገር የእግዚአብሔር ፈቃድ ነው የሚሆነው እና እግዚአብሔር ወይ እውነት ጊዜ እኔ ነኝ እኔ እያልኩ ነበረ ያከበርኩት እና ያው እግዚአብሔር የተመሰይ ሁሉም ነገር ጊዜ ያለው ወቅት አለው። የጊዜ ሁኔታ ስላለው እግዚአብሔር የተመሰገነ ይሁን ለእሱ ይስፋ። ለቅዱስ ሚካኤል፣ ለቅዱስ መቤት የቅዱስ ድንግል ማርያም፣ ለእናታችን ለመቤታችን ክብሯን እሷ ተሰድ ክብሩን ለእግዚአብሔር ሰጥቼዋለሁ ስለ ሁሉም ነገር ማለት ነው። እንደነገርኳችሁ ነው። እኔ በጣም እግዚአብሔር እንደምላችሁ እኔ በጣም በጣም በጣም እኔ እንጃ፣ እንደኔ በዚህ ምድር ድለኛ ያለ ብዬሽ አላምንም። እውነቴን ነው የምላችሁ፣ ከምር ከምር። እኔ የሆነ ሰው ደግሞ በጣም አስደምመኛል በጣም ማለት ነው። እሱ ቆይ አንድ ቀን ራሴ ይዩ እመጣለሁ፣ ቪዲዮ ራሴ በራሴ ራሴ ወጥቼ ራሴ ማለት ነው። አሁን ግን አዳዲስ ነገሮች በህይወቴ መጥተዋል። እግዚአብሔር የተመሰገነ ይሁን ያሳካላሽ ይሳካልኝ ያል ብያስብኩት በሙሉ እየተሳካ ነው። እኛ ሰዎች እኩል ስለሆነ ነው እንጂ በጣም ስለምንቸኩል ነው እንጂ ማለት ነው። በህይወቴ ዘመን እኔ እግዚአብሔር የተመሰገነ ይሁን። ነገራችን ላይ እናቴ አባቴ ጸሎት የትዶ እኔ በጣም ኃላተኛ በሆነ የእናቴ አባቴ ጸሎት የትዶ ጓደኞቼ ሁሉ ምጸልዩልኝ የኔ ማ በቃ እኔ አላውቅም። እኔ እንደዚህ ነው እንደዚህ ነው ብዬ ቃላት ንገልጥ ጓደኛ የሚለው የሚያሳነስኩ ያህል ስሜት ነው የሚሰማኝ። ነገራችን ላይ ጓደኛ እንደራስ ራስ አርገ ውደዳ የሚባል እንደዛ ነገር ነው። እኔ ነገራችን ላይ ማለት እና ይህን ይመስላል። እኔ አሁን ብዙ በዚህ ቪዲዮ ብዙ ሊያወራ በእንጀራው ሊያወራ አደለም ግን በጣም ደስ ስንስላ ላይ ለምን ብዬ ነው እንጂ ማለት ነው። እና በተረፈ ደግሞ ማለት በሰፊው መጣለው ጠብቁ። ከሰሞኑ ከሰሞኑ ከሰሞኑ ከሰሞኑ አነገራችን ላይ አነገራችን ላይ ያው እግዚአብሔር የተመሰገነ ስለሁሉ ነገር። ሌላው ሌላው ነገር ይደርሳል፣ ቀስ ቀስ ያሉ ሁሉ ነገር ስለሚደርስ እግዚአብሔር ይመስገን። ግን እኔ እውነቴን ነው፣ የሰው ልጅ የሰው ደስታ ሰውን የሰው ደስታ ሰውን የሚያስደስተው ነገር ያየው ያን እኔ እውነቴን ነው በጓደኞች በምን ታዋቸው እነሱን ስለማወቅ አንድ ሰው ያልጠበቁት ሰው ግን፣ እውነት እኔ እስካሁን ይገርመኛል። በቃ ማለት ድሮም በቃ ድሮም በሰው ስለሆነ እንጂ ክፋት እንደሌላት አውቃለሁ፣ ምንም ክፋት እንደሌላት እና እኔ እንጃ የሰው ደስታ አስደስቷት፣ ግን የሆነ በቃ እኔ በሕይወቴ በቃ ድሮም እላት አለው ለራሷ አሁንም የበለጠ ክብር እንድሰጣት አድርጎኛል እና ያው በማወቅ ይሆን ባለማወቅ ዝም ብዬ እንትን ተኮራርፈን የነበረች ልጅ አለች ና እሷ የሰጠች ግን እውነት የሰው ደስታ የሚያስገዝታት ሴት መሆኗ ያየው ሙሉ ሴት መሆኗ ያየው እሷን ነው። ምንም ቢሆን ምንም ማለት ነው። ምንም ቢሆን ምንም ደስታ ላይ በቃ የሰጠችውን ሰጥታለች። እግዚአብሔር ይመስገን። አኩርፋ አኩርፊያታለሁ ምናምን ብላ አይታ አላለፈችም። ያለው ነገር እና በጣም ነው የገረመች። በጣም ነው ያስደመመች ሴት ነች። እመቤቴን ነው ምላችሁ። ሆ እናንተ ምን አስባችሁ ነው?